ሰላም ጤና ይስጥልኝ፣ የሜልኩክ ቤተሰቦች፣ ሰዎች። ዛሬ እንግዲህ አታልኝና የት እንደምንበላ ምን እንደምንበላ አብረንም እና ይሆናል ማለት ነው። አብራችሁ ተከተሉኝ።

እዚህ የመጣችሁ እንቀታችሁ ራይዝ ዊዝ ችክን ነው። ከሌሎቹ ምግባችን እሱን ደግሞ እስኪ ቅመሹና ስዊትነት እንዲሻለው ቅመሞቹ ናቸው። ጣፋጭ ነው። ቆንጆ ምግብ ነው። እስኪ ሌላውን ደግሞ ደግሞ ይሄ ብሮኮሊ ዊዝ ቢፍ ነው። የተለያዩ አትክልቶች አሉት፣ ብሮኮሊ ያለው፣ ካሮት አለው፣ ቅመሞች አሉት። ሰውነታቸው በጣም ነው ደስ የሚለው። አዎ፣ ቅመሞቹ አሪፍ። አንሳዝ ምን ብዬሽ ነው የማዘነው? ብሮኮሊ ዊዝ ቢፍ። ይሄ ደግሞ ጋርሊክ ይሰማል። ነጭ ሽንኩርት ነጭ ሽንኩርት አለው። አዎ፣ የተለያዩ ቅመሞች አሉት። ዛሬ ነው እናመሰግናለን። አሁን ከሲፉዶችን ጀምር። ሲፉዶች አሉት። ከሽሪምፕ ጀምሪና። የተላጠ ሽሪምፕ ነው። የተላጠ ሽሪምፕ ነው ነው ውስጡ እንትን ይታየኛል ሰሊጥ። አዎ አለው እና ባይ ዘ ወይ የቻይና ምግብ አያወፍርም፣ አያወፍርም። ምክንያቱም ምክንያቱም እንደምታዩ አትክልቶች አሉት፣ ፕሮቲኑ ዝቅ ያለ ነው። ስለዚህ በዙ አያወፍርም። ደስ ይለናል።

ቀጣይ የሚቀንሰው በጣም ብዙ ማላቃቸው ምግቦች ናቸው። በብዛት ይሄ ኦይስተር ነው፣ ሶልትድ ከሆነ ባህር ውስጥ አዎ፣ የወጣ ነው። ደግሞ መበላ ታደርግልሻለች። ከነ ሼሉ ይዘሽ እንግዲህ የምትከፈት ሼል ስለሆነች፣ ኦልሬዲ እኛ ከፍተናቷል። እሷን መውሰድ ነው በቃ እንደዛ ነገር ቀስያሽ ልክ ቀል ነሽ። እንዴት አገኘሽው? ቆንጆ ነው። ለጤና ጥቅም አለው። የደም ዝውውርን ያስተካክላል። ኦሜጋ ስሪ፣ ኦሜጋ ሲክስ የሚባሉ እንትኖች አሉት። ኦይስተር ነው፣ በስፓይሶች ተሰርቶ ነው ሲመጣም። ሼል ነው እንደዚህ ከፍተሹ፣ ተበስሎ ቅመማ ቅመሞች ገብተውበት የሚሰራ ምግብ ነው። በጣም ተወዳጅ ምግብ ነው። ለደም ዝውውር ኦሜጋ ስሪ ኦሜጋ ሲክስ የሚባሉት በሙሉ እንትኖች አሉት። በጣም ነው የሚጣፍጠው። መጀመሪያ በጣም ግን በጣም የሚጣፍጠው ጆስት የባህር ሲ ፉዶች ናቸው። አዎ አዎ፣ ሲ ፉዶች ናቸው። አዎ፣ በጣም ለጤና ጠቃሚ ናቸው። ቀደም ተብሎ ኦርደር የሚደረጉ ናቸው። ቀደም ተብሎ ኦርደር ሲደረግ እናዘጋጃለን ማለት ነው። ይሄ ደግሞ ክራፕስ ነው። ክራፕስ ነው፣ ከቬጅቴብሎች ጋራ ተቀላቅሎ የተሰራ ነው። ክራፕስ ነው፣ አዎ

በጣም ለጤና ጥቅሞች ያሉት ምግብ ነው። ብዙ ጊዜ ካያቸው አይወፍሩም። እኚህ ናቸው። ሎብስተር ነው፣ በጣም አሪፍ ምግብ ነው። ታቀርበልሻለች። ከዛ በኋላ ይሄ ማባያው ነው አለው፣ ስፓይሶች የተቀመሙ ነገሮች አሉት። ስለዚህ እንደዚህ

ስ እንዳ አሳውቴስቱሱ አሳሳ እና በጣም ብዙ ጥቅሞች ያሉት ምግብ ነው። ደንበኞቻችን ቀድመው ያዙናል አዘጋጅተን የያዙናል አዘጋጅተን እንጠብቃቸዋለን። አሳሳ ነው የሚለው። ሌላ ዚህ ሲታይ ግን በጣም ምርጥ ምግብ ነው። በጣም ብዙ ደንበኞቻችን ያዙናል። ተወዳጅ ምግብ ነው እስከ 25 ሺህ ብር ይሄ ዳምፕሊንግ ቢፍ ነው። በሶያ ሶስ ነክረሽ ቅመሹ። ሞሽን ሽንኩርቱን። አዎ፣ ቅመሞች አሉት። እንግዲህ እንደዚህ አይነት ቆንጆ ቆንጆ ምግቦች ልታገኙ የምትችሉት ነው ማለት ነው። ቲያን ቲያን ሶስት ብራንች አላቸው። በጣም ቆንጆ ቻይኒዝ ምግብ መመገብ ከፈለጋችሁ ቲያን ቲያን ነው። እንግዲህ እኔ ደግሞ በባህላዊ መጠጥ የቻይና ልጋብዝሽ። አዎ፣ አሪፍ። ቻይና ጋር እንጠጣለን ምንድነው? ይህ የቻይና ባህላዊ መጠጥ ነው። ከምን ነው የሚሰራ? ከአትክልት ነው? ከሩዝ ነው የሚሰራ። ያው እንግዲህ ጋምቤ ተብሎ ነው የሚጠጣው። ስለመጣሽ እናመሰግናለን። አሪፍ ጊዜ ስላሳለን ጋምቤ ብለናል ነገር አለው እንትን ነገር አለው። ሸቀጥላት ሲገባ ጋምቤ። እንግዲህ የዛሬ ሜልኩክ ቅምሻ ይሄን ይመስላል። ወደ ቻይና ተጉዘን ነበረ። በጣም ቆንጆ ምግቦችን ነው የቀመስኩት የተመገብኩት እናንተም እንግዲህ ያንተ አመጣችሁ እንድትመገቡ ጋብዛችኋለሁ ማለት ነው በሚቀጥለው ሳምንት ደግሞ ቆንጆ ሬስቶራንት ይዞላችሁ እመጣለሁ እስከዚያው ባይ